ህይወት ከሳሮን ፊት እንድትሸሽና ህጻኗን ይዛ ለብቻዋ እንድትኖር በተደጋጋሚ ቢጠይቋትም፣ ህይወት ግን ለበደልኳት በደል ይቅርታ ሳታደርግልኝ በፍጹም ሳሮንን ትቼ አልሄድም፣ ከጎዳና ያነሳችኝና ሁለት አይዋለችልኝ ሴት ናት። ስለዚህ በወደቅኩ ጊዜ እያነሳችኝ ሴት ዛሬ ላይ እሷን ትቼ መሄድ አልችልም እያለች በክርክር ላይ ነበረች። ህፃኗን ያገተችባት ሳሮንና ከዛም ተሸጋግሮ እናቷን አሳግታት እንደነበረ ሁላችንም ልብ እንላለን። ነገር ግን ከጉዳዩ በስተጀርባ የሳሮን እጅ እንዳለበት የተረዳች አትመስልም። ብቻ ቤት ውስጥ ስለምታሳልፋቸው ስቃዮች በህይወትና በሳሚ መካከል ያለውን ግንኙነት ስላወቀች ይገባኛል ብትሰቅለኝ እንኳን በጸጋ ለመቀበል ዝግጁ ነኝ ያለችበት ሰዓት ነበረ። ዛሬ ግን ልጇን ያገተችባት ሳሮን እንደሆነ በሳሙ አማካኝነት ሰምታለች። በፍጹም ሳሮን ይህንን ታደርገዋለች ብላ ያላሰበችውና ያልገመተችው ነገር ገጥሟታል። ሰላም ጤና ይስጥልን። ውድ የቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛያልኩኝ ዛሬም የህይወት መንገድ ክፍል 56ን የቀጠለውን ይዤላችሁ መጥቻለሁ። ዳዊት የሳሮንን ክፋት ከተረዳ በኋላ መውጫ መግቢያዋን ማጥናቱን ተያይዞታል። ስራ ቦታዬ ብላ በምትንቀሳቀስበት ሰዓት መንገዷን እያደናቀፈ ከቤት እንድትውል እያደረጋት ይገኛል። ታዲያ ዛሬም የስራ ቦታዬ ወደምትለው ዶክሜንቷን ይዛ ጉዞ ስትጀምር እሱ ግን የት ነው የምትሄጂው? አልፈሽ ቤት ቁጭ በይ በማለት የያዘችውን ዶክሜንት በመቀማት ቤት እንድትውል አድርጓታል። የቀማትንም ዶክሜንት እንዲሰጣት ደጋግማ ብትጠይቀውም ይህማ ወንጀል የምትሰሪበትና ሕጻናት የምታዘዋውሪበት ፈንዲሽ ነው በማለት ፊቷ ላይ በጫጭ ቆጥሏታል። በዚህ የተናደደችው ሳሮንም ስንትና ስንት ገንዘብ ያወጣውበት ነው እያለች በድርጊቱ እንደተበሳጨችና ከወንድም እንዲህ አይነት ነገር እንዴት ይጠበቃል እያለች እየወቀሰችው ነበረ። እሱም አንድ ባንድ የምትውልበትንና እጇ በወንጀል እንደተጨማለቀ ሁሉንም ጠንቅቆ እንዳወቀ ይነግራታል። አሁንማ የተባለው አሉባልታ በትክክልም አንቺ የምታደርጉና የምተገብሩ ነው የምትውይበትንም ሰምቻ አለውኝ በማለት በድርጊቷ እንደተበሳጨ ይነግራታል። ዳዊት እንግዲህ ከነበረችበት የክፋት መንገድ እንድትመለስ ከዚህ በፊትም ደጋግሞ ነግሯት ነበረ። ሳሚን በበኩሉ ይህንን ጸባያዋን የማታስተካከል ከሆነ ለቤተሰቧ መናገር እንደሚፈልግ ነግሯታል። እሷ ግን በብዙ ማስፈራሪያዎች እየካበች እዚህ አድርሰዋለች። አልሰማም ያለችው ሳሮን ግን ዛሬ ላይ የማትወጣው ፈተና ውስጥ ገብታ የውጭ አገር ጉዞ በማመቻቸት ላይ ናት። ህይወት ግን ለሷ ብላ ሩት እህት ባትሆንም እህት መስላ መስዋዕትነት እየከፈለች ስላለችው የነሳሮን ቤት ጉዳይ እነሱን ልትጎዳ ነው በሚል ማፋጠጥ ላይ ናት። አንቺ እህታቸው ሳትወኝ ለምን ማስመሰል ፈለግ? የሰማሁት እውነት ነው ወይ? እያለች ሩትን እያፋጠጠቻት ትገኛለች። ሩትም በትክክል እንዳልሰማቻትና የነ ዳዊት እህት እንደሆነች ትናገራለች። ይህ ያልተዋጠላት ህይወት ወደ ሚኪ በመሄድ ጉዳዩን በግልጽ እንዲነግራት ብትፈልግም ሩት ግን ከነገርኩሽ ውጭ ሌላ ምንም አዲስ ነገር የለም ሚኬ እንዳትነግራት በማለት እንዲቋረጥ አድርገዋለች። በዚህ ብቻ ያልበቃት ህይወት ዳዊትንም ደግማ ጠይቀዋለች። ምናልባትም ሲመረመሩ ውጤቱ እንዲሳሳት ጥረት አድርጋ ይሆናል በሚል ያኔ የተመረመራችሁ ሰዓት በትክክልም ሩት እህት እንደሆነች ተነግሮሃል ወይ በማለት ጠይቀው ነበር። የህይወት ጥያቄ ዳዊትንም እንዲጠራጠር አድርጎታል። ምናልባትም ገንዘብ ያላቸው ሰዎች የሚፈልጉት ውጤት ሳይሆን ሲቀር እነሱ እስከሚፈልጉበት ድረስ ማስቀየር ይችላሉ በማለት ይነግራታል። በሩት ጉዳይም የተፈጠረው እንደዚህ አይነት ክስተት እንደሆነ በአእምሮ እያሰበችና እያሰላሰለች ነበረ ዳዊትም እንዴት እንደዚህ አይነት ጥያቄ ልጠይቅ ይንቻል እያላት ነበረ። ህይወትም ለጠቅላላ እውቀት እንደሆነ መንገዱን ዘግታበታለች። ከእህቱም ጋር ሆነ ከህይወት ጋር አይን ሽላፈር የተባባሉት ሳሮን ጋር መለያየት ፈልጓል። ዳዊት ቀሽን አስተካከይና ወደ እናቴ ቤት ይሽሄዳለው እያላት ነው። እንግዲህ እህቱን ከእናቱ ቤት ሊወስዳት ነው ማለት ነው። ምናልባትም ህይወትን ስታይ እናቱ ልጄ ብላ ትቀበላት ይሆን ወይስ ፍቅረኛ ብሎ የሚወስዳትን ህይወትን እንደ ፍቅረኛ ትቀበላት ይሆን? ብቻ ሚስጥሩ ያልተፈታው የዳዊትና ህይወት እህትና ወንድም ወይስ በእነሩት አማካኝነት ወይስ በእናቱ አማካኝነት ይገለጽ ይሆን? ይህንን አብረን እንመለከተዋለን። በሌላ በኩል እየተጨናነቁ የሚገኙት ሚኪና ሩት ናቸው። ወንጀለኛዋ ሳሮን በህግ ፊት ለማቅረብ ያላቸው ጉጉት ከፍተኛ ቢሆንም በህይወትና በዳዊት ፊት ተቀባይነት ያሳጣናል፣ በሚል ግምት ራሳቸውን እያስጨነቁ ይገኛሉ። ሚኪም እንደዚሁ እውነታው የታወቀ እለት መድረሻዬን መፈለግ አለብኝ ከወዲሁ ላመቻች እያለ ይገኛል። ብቻ በየፊናው ቤተሰቡ ጭንቀት ውስጥ ገብቷል። ሳሮን እርምጃ ያስፈራው ሳሚም ልጅቷን ይዛ እዛ ቤት እንድትወጣ እያስጠነቀቃት ይገኛል። ህይወትም ለምንድን ነው የምወጣው? ይህን ልትነግረ ንቡ የመጣኸው በማለት ነገሩን ለማቅለል ብትሞክርም አጋቿ ሳሮን እንደሆነች ና በሩት አማካኝነት ወደ ነ ዳዊት እናት ቤት ሸሽታ እንደቆየች ና በዳዊት አማካኝነት ህጻኗም እሷ አቅፍ እንደገባች ይነግራታል። ይህንን የሰማችው ህይወት ማመን ተስኗታል። እንዴት ከጎዳና ካነሳችኝ በኋላ በዚህ ልክ ለበቀል ተዘጋጀች በዛውም በወለድኳት በልጅ እንዴት ትጨክናለች እያለች ቢላዋ እስከ መምዘዝ ደረጃ ደርሳለች። ሚያንችን አይወክልም። ያንቺ ጸባይ ይህ አልነበረም። ለምን ቢላዋ እስከ መምዘዝ ደረጃ ደረሽ? በማለት ቢላዋ ከመምዘዝ ይልቅ ልጅቷን ይዛ እዛ ቤት እንድትወጣ ደጋግሞ እየነገራት ይገኛል። ልጇ የመጣችባት እናትም መራር ሆና ተከስታለች። እስካሁን ድረስ የመጣውን ሁሉ በጸጋ ለመቀበል ዝግጁ ነኝ ጥፋቴ ነው እና ይቅርታል ጠይቃት እያለች ብዙ ጊዜ ደፋ ቀና ብላለች። አሁን ግን በልጇ ስለመጣችባት ቆርጣ ተነስታለች። ሩትና ሚኪም ለህግ የሚያስፈልጋቸውን ሰነድና መረጃ ቀስ እያሉ አውጥተዋል እንደውም በመጨረሻ መረጃ ፍለጋ ወደ ሳሮን ክፍል በምታመራበት ሰዓት ከሳሮን ጋር ተገጣጥመው ያሰበችው ሳይሳካላት ቢቀርም በሚኪያ አማካኝነት የፈለገውን ዶክሜንት ለማውጣት ችሏል። ታዲያ ይህ የሚፈልገው ዶክሜንት እጁ እንደገባም ለእሷ እየነገራት ነበረ። በጣም ነው የምትገርመው፣ እንዴት አድርገው ወሰድከው? እያለች አድናቆትንም እየቸረችው ትገኛለች የቀድሞ ፍቅረኛ የነበሩት ሚኪና ሩትም ያገናኛቸው የሳሮን በደል እዚህ ቤት እንዲገጣጠሙ አድርጓቸዋል። አሁን የቀድሞ ፍቅሩን አድሶ መኖር ቢፈልግም፣ እሷ ግን አላማዋና የገባችበት ነገር ቢኖር ወንጀለኛዋ ሳሮን ለህግ ማቅረብ እስከሆነ ድረስ ምንም አይነት ጥርጣሬ እንዳይገባቸው እነሱ ፍቅረኛሞች መምሰል እንደሌለባቸው የገባችበትን አላማ ለማሳካት ስትል ይህን አይነት ጥርጣሬ እንዳይኖራቸው ለማድረግ ብዙ ጊዜ መክረዋለች። ሚኪ ግን ሰሚ ጆሮ የለውም። የራሳቸው ጉዳይ እኔ ግን ፍቅር አገር ሽቶብኛል፣ ድረሳሽ አልቻልኩም ወይ ዚ ቤት ባላገጣጠመን ጥሩ ነበር እያላት ነው። እንግዲህ በመጀመሪያ በድብብቆች ሲራመዱ የቆዩት ሁለት ልጆች አሁን ግን አላማቸውና የገቡበትን ነገር ሁለታቸውም በግልጽ መነጋገር ጀምረዋል ታዲያ አይዞሽ በርቺ በመባባል ወንጀለኛ ሳሮንን ወደ ህግ ፊት ለማቅረብ በትብብር ላይ ናቸው ሳሮንን በበኩሏ ከተጠያቂነት ለማምለጥ የውጭ ሀገር ጉዞ እያመቻቸች ትገኛለች በዚህ የተጠራጠረው ሚኬ ሰዓት ትቀድመን እንቅደማት እያለ ይገኛል ሩት ግን የውጭ አገር ጉዞ እንደማታስብ ትናገራለች የሳሮን ሁኔታ ያስፈራቸው ቤተሰቦችም በር ቆልፈው ተቀምጠዋል። እባካችሁ መድኃኒት የምወስድበት ውሃ እፈልጋለሁና አትጨክኑብኝ እያለች በተደጋጋሚ በር እየደበደበች ነበረ። ሁኔታዋ ያሳዘነው ሳሚ ግን ያልጠበቀው ሁኔታ ከፍተኛ የሆነ ጉዳት እንዳደረሰችበት ተመልክተናል። እንግዲህ የህይወት መንገድ ክፍል 56 ይህን ይመስላል። እንግዲህ ውድ የቻናል ቤተሰቦች ይህ የህይወት መንገድ ውስብስብ የወንጀል ታሪኮች የሚከናወኑበት ድራማ እንደ መሆኑ መጠን ብዙ ልንማርበትና ልናስተውለው የሚገባቸው ጉዳዮች አሉ። የሰው ልጅ በክፋት ጎዳና ከተራመደ ምን ያህል የክፋትን ጥግ ሊያሳየን ይችላል የሚለው ድራማ በሳሮን ገጸ ባህሪ የምንመለከተው ሲሆን፣ በሌላ በኩል የዋህና ገራገር ሁና እየተጎዳች ያለችው ህይወት እንዲሁም ሰዎች ሲጎዱ ማየት የማይፈልጉ የሩትን ገጸ ባህሪ እየተላበሱም አሉ። ራሳቸውን አደጋ ላይ በመጣል የሰዎችን ህይወት ለመታደግ ደፋ ቀና ይላሉ። በሌላ በኩል ተበዳዮቹ ነው ፍትህን ፍለጋ እድሜ ልካቸውን ሲጓትኑ የሚኖሩ የሚኪ አይነት ገጸ ባህሪ ያላቸውን ሰዎችም እንመለከታለን። በማንኛውም የህይወት መንገድ የዛሬውን ያቀረብኩላችሁን ይመስላል ሊያልቅ ሶስት ክፍሎች ብቻ የቀሩት ቢሆንም መጨረሻውን ለማየት በጣም አጓጉቶናል። በተለይ ደግሞ ምስጢራዊ ሆኖ የዘለቀው የህይወትና የዳዊት እህትነት እንዲሁም ደግሞ ሩት እህት አለመሆናቸውን ክፉኛ የተጎዳው ሳሚስ ምን ላይ እናገኘው ይሆን? ወንጀለኛዋ ሳሮንስ ወደ ውጭ ሀገር ጉዞ ወይስ ወደ ፖሊስ ጣቢያ አብረን እናየዋለን። ሰላም ጤና ይስጠለን። ይህ ቻናል ቤተሰቦች፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆን አመሰግናለሁ።